ነው ወደ ውጭ ወጣ አለ። ወደ ውጭ ሰወጣ ደግሞ ፀሐይ ስለሆነ እየዛ ሰዓት ምንም አልተሰማኝ። ያው ምግብ ሰርቼ ጨርሼ እንደማይመሸልም መሸ። ያው ስራ ጨርሼ ሻወር ወስጄ ተኛው። ያው ጠዋት ስነሳ ምን ልበላችሁ፣ በጣም ነው የደነገጥኩት። ፊት ልክ ያው የፈላ ውሃ ልክ እንደፈሰሰው ሰው ፊቴ በቃ በጣም አበጠ እንዳለ ሙሉ ፊቴ እንደዚህ ብሎ ውሃ ነበር የቆጠሩ? መብላት አልችልም። ቢያንስ ለሁለት ሳምንት ምናምን በጣም ነው ያሰቃየሁት። ራሱ መብላት አልችልም። እስከዚህ ነበር እንደዚህ ማለት ነው። ሙሉ ውሃ ቆጥሮ በጣም ነበር፣ አንቀሳቀስም ነበር። በጣም ነው የወፈረው። ፎቶ ላይ እንደዚ አስቀምጥላችኋለሁ። የፎቶ ላይ ማስቀምጥላችሁ ከተሻለ በኋላ ነው። በጣም ነበር ያበጠው። ያው ቢያንስ ለሁለት ሳምንት

ቪዲዮ ለግ ስንገ እና ዛሬ ደ ብሬት ሳበሻዊ በንትን በቴሌግራም አካውንቱ ወንድሜ አለሁ በላይ እያለ ፖስት አደረገ። ወላሂ ለአዚም እኔ በጣም ነው የደነገጥኩት። ለምን እንግዲህ ሀያችሁት ሰው እንደዚህ ነን። ትናንት ታይተን ነገ ግን የለንም። ዛሬ ኖረን ነገ የለንም። ሀያችሁ ድንገት በቃ ሳናስበው እኛ አረከን እናስባለን። እና ይህ ልጅ እንግዲህ አስቡት በቅርብ ጊዜ ይመስለኛል ተመልሶ ወደ ሳውዲ የመጣው እና እና ቪዲዮ ይለቅ ነበር። በተለያየ ጊዜ በተለያየ ጊዜ ደግሞ ይጠፋል ከሚዲያ። እናሰቡት እንግዲህ የሰው ልጅ ታሞ ነው። ምንድን ነው ግን የጅምአት አልከር? ምን ሆኖ ህይወቱ ያለፈው? ድንገተኛ ህይወት ማለፍ ነው። ህመም ነው፣ አደጋ ነው። ወልህ እኔ በጣም ነው ያዘንኩት። እንግዲህ የኦርቶዶክስ እምነት ተከታይ ነው፣ ግን ቢሆንም ሰው ሰው ነው። ሰው ሰው ነው። እንደዚህ ነን እኛ ሰዎች ከንቱ ነን። ወጣት ነው። በቃ እንደዚህ ድንገት ሳታስቡት ነገር ነገ እንኖራለሁ እያለ የሰው ልጅ አሪቆ ያቀደ አስቡት። እንግዲህ ህይወት እንደዚህ ነች። ደግሞ በሰው ሀገር በሰው ሀገር ግን አያሳዝንም? والله لازم እኔ በጣም ነው ያዘንኩት። እንግዲህ እም የጀማተ ለከይር والله لازم እኔ እንጂ አረቀን የምናስበው ሰዎች ዛሬን መኖር አለብን። የምሬ ነው የምላችሁ። እንግዲህ ሳናስበው ነው እንደዚህ በሰው ሀገር ገና ሀገራችን እንገብተን በተለይ አሁን አሁን ላይ ማለት ነው። ለምሳሌ የኔ ቤቴ አረብ ሀገር ላይ ተቀምጠን ገና ወደ ፊት ሺህ አመት የምንኖር ይመስል አሪክን የምናስብ ሰዎች በጣም እናሳዝናለን። ሞት እኛ ሞትን ብንረሳው እሱ ሞት እኛን አይረሳን። ሞት እኛን አይረሳን እኛ ብንረሳው እንኳን ማለት ነው። እንደገና ደግሞ እኛ በየትኛዋ ሰዓት በየትኛዋ ምድር እንደምንሞታልና ቀጥ ግን በቃ ባለን ጊዜ ፈታ ማለት አለብን ወደ ፈጣሪያችን መመለስ አለብን መቼ እንደምንሞት በምን ሁኔታ እንደምንሞት ስለማናውቅ ብቻ አላህ ኻቲማችንን እያሳምረልን ማለት ነው እና እንግዲህ እንደምታዩት ይህን ወንድማችንን ህይወቱ አለፈ ነፍስ ይማር ነው የሚባለው በኦርቶዶክስ ሃይማኖት በእኛ በሙስሊሞች አንድ ሰው ህይወቱ ሲያለፍ አንድ ሙስሊም ህይወቱ ሲያለፍ እነ ኢንና ሊላሂ ወኢንና ኢለይሂ ራጂዑን አላህ ይረሃመው አላህ ይማረው ይባላል እንግዲህ እሱ ኦርቶዶክስ ስለሆነ ማድሪ ምን እንደሚባለ ጀማዓት ከር ሁላችሁም እንግዲህ ጸልዩለት ጸልዩለት የምር። እና እንግዲህ በጣም ከባድ ነው። ቤተሰቦቹን ያጽናቸው። በሰው ሀገር ግን ወቶ ከመቅረት አላህ ይጠብቃችሁ። ቤተሰብ፣ እናንተንም ቤተሰቦቻችሁንም ይህንን ቪዲዮ የምታየው የምር በሰው ሀገር ወቶ ከመቅረት ፈጣሪ ይጠብቃችሁ። በጣም ከበር ነው በሰው ሀገር። እንኳን ሞት አይደለም ህመም ራሱ ይከብዳል። ገብታችኋል? ህመም ራሱ ይከብዳል። በሰው ሀገር፣ በሰው ሀገር፣ በሀገር እሳ ግን ብትታመሙ ያስታማችኋል፣ ቤተሰብ አለ። በሰው ሀገር ማለት ነው የሚኖር ሰው በጣም ፈተና የበዛ ነው። አረብ ሀገር፣ በሰው ሀገር የሚኖር ሰው ተመችቶት፣ ገንዘብ ኑሮት፣ ገንዘብ ሞልቶት፣ በቃ ደልቶት የሚኖር ነው የሚመስለው አብዛኛው ሰው። ላአሁን እንደዛ አይደለም። ለምሳሌ አረብ ሀገር ተቀምጣችሁ ብትታመሙ ማረፊያ የላችሁም። ለምን? ካልሰራችሁ ከሰው ሀገር ከሌላችሁ ምንም ነገር ማግኘት አትችሉም፣ ካልሰራችሁ። ስለዚህ ደግሞ እንዳይጎልብን እንዳንቸግር የሰው ፊት እንዳናይ እያላችሁ ማችሁን ዋጥ አድርጋችሁ ስራ ንሰራላችሁ፣ በዛ ህይወታችሁ ያልፋል። እንደዚህ ነው። አገር ቤት እሳ ግን ብትታመሙ እንኳን አስታማሚ ይኖራችኋል፣ ቤተሰብ ይጠይቃችኋል። ምንሽን ነው ምንህን ነው ብሎ ቤተሰብ ይደብሳችኋል። ከባድ ህመም አይደለም ጉንፋን እንኳን ብትታመሙ ወላሂ ጉንፋን እራሱ ብትታመሙ ቤተሰብ ስንት ሰው ነው መጥቶ የሚጠይቃችሁ። ምክንያቱም ስለሚያዋችሁ አይዟችሁ ነው የሚሏችሁ። በሰው ሀገር እንኳን ጉንፋን አይደለም ከባድ ህመም እራሱ ብትታመሙ ዞሮ የሚያችሁ ሰው የለም። ሁል ጊዜ ብቸኛ ናችሁ፣ ብቸኛ ነን። ሁል ጊዜ በሰው ቤት ነን። ስራ ላለማበላሽ ስንል በቃ ብዙ መስዋዕትነት እንከፍላለን እና ሳናቀው ሳናቀው እንደዚህ እንደዚህ እያልን መጨረሻ ምን ይሆናል? ሞት ይመጣል። ዴና ነበር እኮ እየሰራ ነበር እኮ እየሰራ ነበር እኮ፣ ምን ሆኖ ነው? በቃ ይሄ ነው የሚፈጠረው ጥያቄ። እና ስለዚህ ቤተሰብ እራሳቸውን እየጠበቃቸው፣ ፈጣሪ ወጥቶ ከመቅረት ይጠብቃችሁ። ይህንን ይመስላል የዛሬው ቪዲዮ። ወይ የምር መስራት አልፈለኩም ነበር፣ ግን በቃ በጣም ነው የደነገጥኩት ይሄንን ሳየው እየተከታተልኩ ስለነበረ በቃ አይተ ማለት እየተከታተለዋለሁኝ ልጁ። ስለዚህ እኔ እንጃ ልነግራችሁ ፈለችልኝ። ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው ለዚህ ነው አለው ማለት ኖርም ይመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው ሞት እሳት ነው፣ ያገኘውን ይበላል። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውርም ይመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል።